አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ መዲወሉት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኒገር አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ ብዙት ብዙት ይበልልኝ። እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። እና እንዴት ናችሁ ናችሁል? ደህና ናችሁ ወይ? ከኒገር አልሐምዱሊላህ እያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ደግሞ የበሸሚል አሰራር ይዤላችሁ ብቅ ብያለሁ፣ እህታችሁ ማለት ነው። እስከ መጨረሻው ድረስ በጥሞና አዳምጦኝ ይጠቅማቸዋል። ያው ሁላችሁም ታውቃላችሁ እንጂ በየቤቱ ስለሚለያይም፣ ስለዚህ አዳምጦኝ። በቅንነት ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ እንላችኋለሁኝ። እዚጋ ሽንኩርቴን አቁላልቻለሁኝ። ይሄ ጅንጅብል እና ቱም ነው ማለት ነው። ቱም ጅንጅብል፣ እኔ በነገራችሁ ላይ ሁሉንም በአንድ ፈጭች ነው እንትን ምለው ማለት ነው አጠራቅሜ ያኔ ዛሬ ሙቅጥ ነገ ሙቅጥ አላረግም ማለት ነው በጠቀሉ እንደገና ለሐማ ፍሮሚ ደግሞ እዚህ ጋ በደንብ አድርጌ ጠብ አድርጌ ያው እንደምታውቅ እንግዲህ ያው ማየት ማመን ነውና አሳምር ያጠበዋለሁ። እዚህ ጋር ጠበስኩት፣ ሽንኩርቴ ሽንኩርት ጋርና ነጭ ሽንኩርቴ ጋር ጀንጀብሉ ጋር ቶም ጋር እንደዚህ አድርጌ ጠብሻለሁ። ከዛ ቲማቲም እየጨመርኩኝ እንደዚህ ተጠበስኩት በኋላ በራሱ ግዜ እንደዚህ እንትን ታለ ውሃው ዘይት ደግሞ ብዙም ስለማይጠቀሙ ሰዎች ያው ብዙም አላበዛም ዘይት ማለት ነው። ማለትም ሰዎቹ አይበሉ ማለት ነው። እና እንደዚህ አድርገዋለሁ። ከዛ ቅመሞችን እያንዳንዶቹ ጨምራለሁ። ናና ከዝበራ አርጌዝ ናና ያንና ከዝበራ ያን ቅመሞችን አደበላለሁ እኮ ከዛ ጥብስ ያደርገዋል። ናናው እንደዚህ ሲሆን በጣም ያኔ ታይዴቅ ማለት ነው። በጣም ቆንጆ ነው። ጣዕሙ ራሱ ሽታ በጣም ቆንጆ ነው ማለት ነው። ብዙ ጊዜ ናና ያኔ አንዳንድ ሰው ላይጠቀም ይችላል። ምግብ ላይ ግን በጣም ደስ ይለኛው ማለት ነው። ድሮ ፓክስታን ቤት ነበር የሰራሁትና እሷ ናት ያስለመደች ማለት ነው። መኮረኒ እንደዚያ ሰርቻለሁ። ወጤን ደግሞ እንደዚያ አድርጌ ሰርቻለሁ። ሶሴን ሶሱን በነገራችን ላይ ትንሽዬ ግብን ወይንም ክሬማ ጣል

ይሄ መጨረሻ ላይ ማለት ነው። እና ያው እንግዲህ እንደምታውቁት ሳኔን ሙሉ ታሪክ ያለው ማሻአላ ተባረከ ያለ በጣም ነው የሚወዱት በነገራችን ላይ ማለት ነው። እና ይሄ እንደዚህ ክሬም እንተላ እንደዛ ጠብጠብ አድርጌበታለሁ። ብዙም እንትን አያስፈልግም። ከውስጥም ከመሀከልም ሶስት እጥፍ ነው ያደረኩት ማለት ነው። እንደዛ አድርጌ ሰርቻለሁ የዛሬ ምሳ ይሄን ይመስላል። በዛም ላይ ደግሞ አሁን ለመክሰስ ደግሞ ሳንድዊች ሰርቻለሁ ማለት ነው። ያው ምሳም ይሄንንም ለመክሰስ ማሪክ ባንድ ነው ይወጣል ማለት ነው። ሙቀቱም እንደጉር ነው። ያው ባንድ እንግዲህ ምን ታረጉታላችሁ? የማዳም ቅመሞች እንቻለው እንጂ እንግዲህ አላህ ይገዘና አላህ ይገድፈን እሱ በረህመቱ በእዝነቱ ይሄን እላችሁ አለሁ ውዶች። ይሄ እንደዛ አርጌ ካላ አላሁ አክበር አላህ ከዛ ጅብን እናረጋለሁኝ አርጌ ፎሮን ያስገባሁ። እንደምታወት ፎሮን እንግዲህ ሳህን በቃይ በቃይ በቃኝ እስከሚል ነው ያረኩት። ቻላት ቻል እያረኩ ነው ያረኩትና ይኸው እንደምታወት እንደዚህ ደርሶልኛል። እንግዲህ ደው ወደ ምሳ ማቅረብ ምሳ አቀርባለሁኝ። ያው ዛሬ ፈተና ስለሆነ የተወሰኑት ልጅ የበግ ወቅቱ ነው የመጡት እና በወቅቱ ነው ምሳ የማቀርበው ማለት ነው። እና እንደዘቻ ያለው ብዬ ሰርቻለሁኝ። ማሻላ በጣም ነው የሚጥመው ማለት ነው። የእኔ በጣም መኮረኒ ደግሞ አዲ መኮረኒ ነው የሰራት። በሸሚሉ መኮረኒ አይደለም፣ እነዚ ትናንሾች መኮረኖች አሉ አደለም። ቀይ በሚሰራ በጣም ነው የሚጥመው በጣም ትንሽ የላላ ማረግ ያለባችሁ እንጂ በጣም ነው የሚጠመው ይሄ ማለት ነው። ከዛ እንደውም ከበሸሚሉ መኮረኒ ይሄ ነው የሚመቸው። እና ዝዴም እንደዛ አርጌ ሳንዱሽን ሰርቻለሁ። ደሞ ትቀር ጽራፍ እንድታርጊ ነው የቀረጽኩት አቅርቷለሁ። እንግዲህ እና እንደዛ አርጌ ሳንዱሽንም ለመክሰስ አርጌ ሶብሃና እና እንደዛ አርጌ ያለው ሳንድዊች እንደዚህ ሰርች አለው። ከዛ መክሰስ ፎረን አስገባዋለሁ። ጅብን ክሬም ጣልጣ አደረግበትና ፈዘዘ አርጌ ከዘ ክሬም። ከዛ ደግሞ ጅብን ቢዛ ትንሽ ትንሽ አረግበታለሁ። ከዛ ፎረን አስገባዋለሁ። ይሄ ዶሮ ነው፣ በጣም ነው የሚጣፍጠው ማለት ነው። ቀለል ብሎ ለመክሰስ ስራቱ በጣም አሪፍ ነው ማለት ነው። እና እንግዲህ እንዲህ እያረግን ማዳማችንን እንቀልብ እንጂ ቤታችን ቤታችን እስከምን ድረስ ማዳሞቻችን እንደዛ አድርገን እንቀልብ ምን እናረጋለን ብላችኋለሁ ውዶቼ እንግዲህ በእያላችሁበት ሰላማችሁ ብዝት ብዝት ይበልልኝ እና እስከ መጨረሻው አይታችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ አበረታቱኝ ውድ የሀገሬ ልጆች ብርታትን እፈልጋለሁ። አበረታቶኝ እንግዲህ ይህን የሚመስል ሳንዱዊች ሰርቻለው፣ በሸሚል ሰርቻለው። ማሻላህ ተባረከላህ በጣም ነው የሚጣፍጠው። እናንተም ሰርታችሁ ሞክሩት እና በቅንነት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቶኝ እላችኋለሁ ውድ ሀገሬ ልጆች ማለት ነው። እንግዲህ ሀገራችንንም አላ ሰላም ያደርግልን፣ ሰላሙን ያምጣልን፣ ቤተሰቦቻችንንም በሰላም እናገኛቸው። ስዴትን በቃ ብሎ ደግሞ እንግዲህ በሀገራችን ላይ የምንኖራለህ ያድርገን ላቸዋለሁ። ወድ ሀገሬ ልጆች እና ይህንን ይመስላል እንግዲህ እና በቅንነት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱን ውዶችዬ ይሄን ይመስላል እንግዲህ የዛሬው ውሎ ማለት ነው። የዛሬው ውሎ ይሄን ይመስላል እንግዲህ። አበረታቱኝ ይላችኋለሁ፣ ውድ ሀገሬ ልጆች። በያላችሁ በሰላማችሁ በዝት በዝት ይበለልኝ። እንግዲህ ያው እስከ መጨረሻው አዳምጣችሁ በኮሜንት አስተያየታችሁን በኮሜንት ንገሩኝ። የማስተካክለውን አስተካክላለሁ እንድትነግሩኝ ማለት ነው ስህተት ካለው እንድትነግሩ እንድታሳውቁኝ እላችኋለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዙት ይበል። ሰላሙ አሌይኩም ወራህመቱላሂ ወበረከቱ። በያላችሁበት አላህ ይጠብቃችሁ እላችኋለሁ። ውድ ሀገሬ ልጆች